የሚያደርጉ ነው የሚሆነው። ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ አጋሩን። እኛ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታችሁን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በማስቀደም ነው የምንጀምረው ጀምረው ዛሬ ተጠባቂ መርሃ ግብሮች ይደረጋሉ። ከነዚህ መካከል ባርሴሎና ዛሬ በሜዳው ሞንጃክ ስታዲየም ከኦሎምፒያኮስ ጋር የሚያደርገው ጨዋታ ይጠበቃል። ጠዋት በነበረው ፕሮግራማችን ላይ ሰፋ ያሉ ሀሳቦችን ከዚህ ጨዋታ ጋር አያይዘን አንስተናል። ባርሴሎና በፓሪሰን ዠርሜን የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ሽንፈት እንደገጠመው ይታወሳል። ከዚያ ውጭ ግን ያደረገውን አንዱን መርሃ ግብር በድል አጠናቆ እንደነበር እናስታውሳለን። ኦሎምፒያኮስም ባለፈው ዙር በአርሰናል እንግዲህ ሽንፈት ገጥሞት እንደመጣ የሚታወቅ ነውና ዛሬ ምሽት አንድ ሰዓት ከአርባ አምስት ሲል በስፔን ይህ ጨዋታ የሚደረግ ይሆናል። አብዛኞቹ ለባርሴሎና ይህንን ጨዋታ የማሸነፍ ቅድመ ግምትም እንዲሁ ሰጥተውታል። ምሽት አንድ ሰዓት ከአርባ አምስት ላይ የሚደረግ መርሃ ግብር ነው። ሌላኛው በተመሳሳይ ሰዓት የሚደረግ እንዲሁ አንድ ጨዋታ የሚኖር ነው የሚሆነው። የአውሮፓ ቻምፒየንስ ሊግ ዛሬ ሁለት ጨዋታዎች ምሽት አንድ ሰዓት ከአርባ አምስት ላይ ና ሌሎች ጨዋታዎች ደግሞ ምሽት አራት ሰዓት ላይ የሚደረጉ መርሃ ግብሮች ናቸው። ከባርሴሎና ና ከኦሎምፒያኮስ ውጪ ምሽት አንድ ሰዓት ላይ የሚደረገው ጨዋታ ደግሞ አንድ ሰዓት ከአርባ አምስት ላይ የሚደረገው የካይራት አልማቲ ና የፓፎስ ጨዋታ ነው። እንግዲህ የካይራት አልማቲ ባለፈው ዙር በሪያል ማድሪድ መሸነፉን እናስታውሳለን። በሜዳቸው አምስት ለዜሮ በሆነ ውጤት ተሸንፈው እንደነበር እናስታውሳለን። ዛሬም በሜዳቸው ከፓፎስ ጋር መርሃ ግብራቸውን የሚያደርጉ ይሆናል። እነዚህ ሁለት ጨዋታዎች ናቸው ዛሬ ምሽት አራት ሰዓት ይቅርታ 1 ሰዓት 45 ላይ የሚደረጉት። ምሽት አራት ሰዓት ሲልም የሚደረጉ ጨዋታዎች ያሉ ከእነዚህ መካከል አርሰናል ዛሬ በሜዳው ኤምሬትስ ስቴዲየም ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ እጅጉን በጉጉት የሚጠበቅ ጨዋታ ነው። በአርሰናል በኩል ወደ ሜዳ የሚመለሱ ተጫዋቾች ያሉ ከእነዚህ መካከል ፒዮሮ ሂንካፒየ እና ቤን ዋይት ከጉዳታቸው አገግመው ልምምድ ላይ መሳተፋቸውን አሰልጣኝ ሚኬል አርቴታ ሲናገሩ ሰምተናል ና ከዛሬው ጨዋታ ጋር በተያያዘም ወደ ሜዳ ይመለሳሉ ተብሎ ይጠበቃል። በተለይ አዲሱ ፈራሚ ፒዮሮ ሂንካፒ ከጉዳት ተመልሶ አሁን ለአርሰናል ግልጋሎቱን ለመስጠት ዝግጁ ነው። አትሌቲኮ ማድሪዶች በአውሮፓ ቻምፒየንስ ሊጉ ጠንካራ ውድድር አመትን እያሳለፉ ነው። በላሊጋውም ቢሆን ከዚህ በፊት የሚታወቁበት እንኳን ባይሆን እንግዲህ አንዳንድ ጨዋታዎች ላይ ነጥብ በተደጋጋሚ እየጣሉ ከመገኘታቸው ጋር በተያያዘ ነገር ግን የሊጉን መሪን ሪያል ማድሪድ ግን አምስት ለሁለት በሆነ ማሸነፋቸው የሚታወስ ነውና አራተኛ ደረጃ ላይ ተቀምጠዋል በላሊጋው ዛሬ ደግሞ ከአርሰናል ጋር በጣም ጠንከር ያለ ጨዋታ ያደርጋሉ ተብሎ ይታሰባል። የአርሰናል አሰልጣኝ ሚኬል አርቴታ የአትሌቲኮ ማድሪዱን አሰልጣኝ ዲዬጎ ሲሞኔን በጣም እንደሚያደንቀው ጭምር ተናግሯል። ፕሪምየር ሊግ ላይ ቢመጣም ፕሪምየር ሊጉን ከሚያደምቁ አሰልጣኞች መካከል አንዱ እንደሚሆን ጥርጥር የለውም ሲል ጭምር ነው ሚኬል አርቴታ ስለ አትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ ሀሳቡን የሰጠውና ዛሬ እነዚህ ሁለቱ ደግሞ አሰልጣኞች የአውሮፓ ቻምፒየንስ ሊግ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ምሽት አራት ሰዓት ላይ የሚደረገው የአምናው ሻምፒየን ፓሪስ ሴንት ጀርሜን ዘንድሮም በአውሮፓ ቻምፒየንስ ሊጉ በጣም ጠንካራ እንደሆነ አስመልክቶናል። ባርሴሎናንም ጭምር ያለ ወሳኝ ተጫዋቾቹ አሸንፏል። ዛሬ ደግሞ ወሳኝ የሚባሉት ተጫዋቾቹ ወደ ሜዳ ይመለሳሉ። ከጀርመኑ ክለብ ባየር ሌቨርኩዘን ጋርም ነው ጨዋታቸውን የሚያደርጉት። የአምናው ሻምፒየን ፓሪሰን ጀርሜን አሁንም በድል ጉዞ ለመቀጠል ዛሬ ወደ ጀርመን ተጉዞ ባየር ሌቨርኩዘን ለማሸነፍ ይጫወታል ተብሎ ይታሰባል። ዴንማርክ ላይ ኮፐንሃቨንና ቦሪሲያ ዶርትመንድ የሚያደርጉት ጨዋታ እንዲሁ ይጠበቃል። ሴንት ግሎይሴ ከኢንተር ሚላን ጋር የሚያደርጉት መርሃ ግብር ሌላኛው ምሽት አራት ሰዓት ላይ የሚደረገው ጨዋታ ነው። ፒስቪ አንደንሆቨን እና ናፖሊ ደግሞ ሆላንድ ላይ እንደንሆቨን ላይ ጨዋታቸውን የሚያደርጉ ይሆናል። ዛሬ በአውሮፓ ቻምፒየንስ ሊግ ሌላኛው ተጠባቂ ጨዋታ ዛሬ ማንቸስተር ሲቲ የሚያደርገው ነው። ወደ ስፔን ምድር ያቀናል። ከቪያሪያል ጋር ነው ጨዋታውን የሚያደርገው። ኢስታዲዮ ዴላ ሴራሚካ ላይ የሚደረግ መርሀ ግብር ነው። ቪያሪያል ዘንድሮ በላሊጋው በጣም ጠንካራ ቡድን መሆኑን እያሳየ ይገኛል እና ለማንቸስተር ሲቲ በጣም ቀላል የሚሆን ጨዋታ ይሆናል ተብሎ አይጠበቅም። ጠንከራ ያለ ግጥሚያም ሊሆን እንደሚችል ይታመናል። ምክንያቱም ቪያሪያል ዘንድሮ እያሳየ ከሚገኘው አቋምና እንዲሁ ደግሞ በሊጋቸውም ሶስተኛ ደረጃ ላይ ከሪያል ማድሪድ እና ከባርሴሎና ቀጥሎ ሶስተኛ የተቀመጡት ቪያሪያሎች ቢጫ ሰርጓጅ በሚል ቅጽል ስም ይታወቃሉ። ዛሬ ምሽት አራት ሰዓት ሲል የፔፕ ጓርዲዮላውን ማንቸስተር ሲቲን ያስተናግዳሉ። ማንቸስተር ሲቲ ቢሆን በፕሪሚየር ሊጉ አሁን ላይ በጣም መሻሻሎችን እያሳየ የሚገኝ ቡድን እንደሆነም ይታወቃል። በሁለተኛው እና በሶስተኛው ሳምንት ሽንፈቶች እንደገጠማቸው ይታወሳል። በመጀመሪያው ሳምንት ወልቭስን አራት ለዜሮ ካሸነፉ በኋላ ጠንካራ ጅምርን ያደረጉ መስሎ ነበር። ነገር ግን በሁለተኛው ሳምንትና በሶስተኛው ሳምንት ተከታታይ ሽንፈት ከገጠማቸው በኋላ የማንቸስተር ሲቲ ጉዳይ በጣም አጠያያቂ እንዲሆን አድርጎት ነበር። ነገር ግን ከዛ በኋላ የነበሩትን ጨዋታዎች በሙሉ ማሸነፍ ችሏል። ነጥቡንም ደግሞ አሁን 16 አድርሶ በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ላይ ተቀምጠዋል። ከሊጉ መሪ አርሰናል በመቀጠል ሁለተኛ ደረጃ ላይ ነው የሚገኘውእና ዛሬ በአውሮፓ ቻምፒየንስ ሊግ እንግዲህ ቪያሪያልን የሚገጥምበት ጨዋታ የሚያደርጋሉ ተብሎ ነው የሚጠበቀው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናሎች የአትሌቲኮ ማድሪድን ይቅርታ ጠይቀዋል። የአትሌቲኮ ማድሪድ ትናንትና ምሽት በኤምሬትስ ስቴዲየም ልምምድ ከሰሩ በኋላ ሙቁሃ ባለማግኘታቸው ቅሬታ አቅርበው እንደነበር ይታወሳል። የክለቡ ልኡካን ቡድን ከልምምድ በኋላም ለመታጠብ ወደ አረፉበት ሆቴል አቅንተው እንደነበር ዘገባዎች ሲወጡ እንደነበር ይታወሳል። አርሰናል በበኩሉ በስቴዲየሙ ለተደረገለት የሙቅ ውሃ ቅርቦት አትሌቲኮ ማድሪድን ይቅርታ መጠየቃቸው ነው የተገለጸው። የሁለቱ ክለቦች ተጠባቂ ጨዋታ ዛሬ ምሽት ነው የሚደረገው። እንግዲህ ከወዲሁ ሰጥ አገባዎች ውስጥ እንደገቡ የሚታወቅ ነው። አትሌቲኮ ማድሪዶች ትላንትና በኤምሬትስ ስቴዲየም ልምምዳቸውን ያከናውኑ ነበርና ልምምዳቸውን ካከናወኑ በኋላ ሙቅ ሻወር ፈልገው የነበረ ቢሆንም ነገር ግን የኤምሬትስ ስቴዲየም ሙቅ ሻወር እንዳልነበረው ከዛም ደግሞ ደ ዩኤፋ ጭምር ቅሬታ እንዳቀረቡ ጭምር ነው አትሌቲኮ ማድሪዶች የተናገሩት። በተለይ ብስጭት ውስጥ ገብተው እንደነበር ጭምር ተነግሯል። እና ይህንን እንግዲህ ሙቅሻሩ ለማግኘት ሲሉ በሰሩበት ወይም በተለማመዱበት ወደ መልበሻ ክፍላቸው ወይም ወደ ሆቴላቸው ማምራታቸው ይታወሳል። እና በዚህ ጉዳይ በጣም ብስጭት ውስጥ ገብተው እንደነበር ተነግሯል። ነገር ግን አርሰናሎች ይቅርታ መጠየቃቸው ነው የተገለጸው። የእነዚህ ሁለት ቡድኖች ጨዋታ ዛሬ ምሽት አራት ሰዓት ሲል ነው በኤምሬትስ ስቴዲየም ጨዋታው የሚደረገው። አርሰናል በውድድር ዘመኑ ባለፉት 8 ጨዋታዎች ጥሩ የሚባል ውጤትን ማምጣት የቻለ ቡድን እንደሆነ ይታወቃል። ካለፉት ጨዋታዎች እንግዲህ ኖቲንግሃም ፎረስትን 3-0 አሸንፈዋል። አትሌቲክ ቤልባውን 2-0 አሸንፈዋል። ከማንቸስተር ሲቲ ጋር አንዳቸ ፖርት ቬሌን እንዲሁ አሸንፈዋል። ኒውካስል ዩናይትድን 2 ለ1 ኦሎምፒያኮስን 2 ለ0 ዌስትሃም ዩናይትድን 2 ለ0 እንዲሁ ደግሞ በዚህ ሳምንት መጨረሻ ደግሞ ፉልሃምን የለንደኑን ክለብ በክራቨን ኮቴጅ 1 ለ0 ማሸነፋቸው ይታወሳል። እና ካለፉት 8 ጨዋታዎች ነጥብ የጣሉት በአንዱ ጨዋታ ብቻ ነው። ከማንቸስተር ሲቲ ጋር በመጨረሻው ደቂቃ ጋብሪኤል ማርቲኔሊ ባስቆጠረላቸው ጎል ነጥብ ተጋርተው የወጡበት ጨዋታ አርሰናሎች በዚህ ባለፉት ስምንት ጨዋታዎች ነጥብ የጣሉበት ብቸኛው ጨዋታ እንደሆነ ይታወቃል። ካለፉት ስምንት ጨዋታዎች 15 ጎሎችን አስቆጥረዋል። በአማካይ ወደ ሁለት ጎሎች የሚጠጉ ጎሎችን በየጨዋታው በአማካይ ያስቆጥራሉ ማለት ነው። በአጠቃላይ ደግሞ ሁለት ጎሎችን ብቻ ነው ያስተናገደው ባለፉት ስምንት ጨዋታዎች። ስድስቱን ጨዋታዎች ደግሞ በክሊንሺት ነው ማጠናቀቅ እየቻለውና ጥሩ የሚባል የውድድር አመቱን እያሳለፈ ይገኛል። ቀጣይ መርሃ ግብሮቹም የአርሰናል በተለይም ቀለል ያሉ ጨዋታዎች ሊሆኑ ይችላሉ ተብሎ ይታሰባል። በእርግጥ በፕሪሚየር ሊጉ ምንም ቀላል የሚባል ጨዋታ እንደሌለም ይታወቃል ነገር ግን አርሰናል የተሻለም ቀለል ያለ ግጥሚያዎችን ያገኛል ብለው በርካቶች እየገመቱ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት ለምሳሌ ዛሬም ከአትሌቲኮ ማድሪድ ጋር የአውሮፓ ቻምፒየንስ ሊግ ጨዋታውን ካደረገ በኋላ ደግሞ በቀጣይ ጨዋታውን የሚያደርገው የሳምንቱ መጨረሻ ላይ ከክሪስታል ፓላስ ጋር በኤሚሬትስ ስቴዲየም የሚያደርገው ጨዋታ ነው። ከአምስት ቀናት በኋላ ከዛም የኤፍኤል ካፕ ጨዋታውን ከብራይተን ኤንድ ሆቭ አልቢየን ጋር ያደርጋል። ከዛም ከበርንሌ ጋር ደግሞ በተርፍ ሙር የፕሪምየር ሊግ ጨዋታቸውን የሚያደርጉ ነው የሚሆነው። ከዛ በአውሮፓ ቻምፒየንስ ሊግ ከስላቪያ ፕራግ ጋር ጨዋታውን ያደርጋል። ከዛም በእንግሊዝ ፕሪምየር ሊግ ደግሞ ከሰንደርላንድ ጋር ጨዋታውን ያደርግና ለኢንተርናሽናል ብሬክ እረፍት የሚያመሩ ነው የሚሆነው። ከዛ መልስ ደግሞ የሰሜን ለንደን ደርቢ ጨዋታ በጣም ተጠባቂ ጨዋታዎች የሚኖሩት በቀጣይ ከኢንተርናሽናል ብሬኩ መልስ ነው። አርሰናል የሚያደርገው ከኢንተርናሽናል ብሬኩ መልስ ልክ ሲመለስ ከቶተንሃም ጋር የሰሜን ለንደን ደርቢ ጨዋታውን ያደርጋል። ከዛ ደግሞ ከሶስት ቀናት በኋላ በአውሮፓ ቻምፒየንስ ሊግ ከባየር ሚኒክ ጋር ጨዋታውን ያደርጋል። ከዛ ከአራት ቀናት በኋላ ደግሞ ከቼልሲ ጋር የሌላኛው የለንደን ደርቢ ጨዋታውን ደግሞ በስታንፈርድ ብሪጅ የሚያደርግ ነው የሚሆነውና እስከ ኢንተርናሽናል ብሬኩ በአብዛኛው በአቬሬጅ ቀለል ያሉ ጨዋታዎችን ያደርግና ነገር ግን ከኢንተርናሽናል ብሬኩ መልስ ግን በጣም ጠንከር ያሉ ሶስት ተጋጣሚዎችን በተከታታይ የሚያገኝበት መርሃግበር ለአርሰናል ያን እንግዲህ ሊያስቡበት የሚገባ ጨዋታ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። ሃሪ ማጓየር አሁን ላይ እየጎረፈለት ያለው አድናቆት የሚገባው ነው ሲል ሀሳቡን ሰጥቷል። ይህንን ሀሳብ የሰጠው እንግዲህ ሀሪ ማግዋየር በዚህ ሳምንት ባደረገው ጨዋታ በጣም ድንቅ የሚባል ፐርፎርማንስን ካሳየ በኋላ በርካቶች ይህንን ሀሳብ እየሰጡ ነው። የእንግሊዛዊ ተከላካይ ሀሪ ማግዋየር ወላጅ አባት የሆኑት አለን ማግዋየርም ልጃቸው አሁን ላይ ከበርካቶች እየተሰጠ የሚገኘው አድናቆትን የሚገባው ነው ሲሉ ጭምር እየተናገሩለት ነው የሚገኘው እንግዲህ በዚህ ሳምንትም ጎል ማስቆጠሩን እናስታውሳለን። በጣም ወሳኝ የምትባል ዋን ጎል። ሰዎች ስለ እርሱ ከዚህ ቀደም ብዙ ብለው በተለይ ደግሞ እናንተ ሚዲያዎች እርሱን ሰድባችሁታል፣ ስቃችሁበታል፣ ብዙ ብዙም አድርጋችሁታል። ሆኖም ግን አሁን ላይ ልጄ ለክለቡም ለራሱም የሚያኮራ ነገሮችን እያደረገ እንዳለ ግን ሁላችሁም ጠንቅቃችሁ ታውቃላችሁ ሲል የተናገረው አባትየው፣ እርሱ እሁድ ያስቆጥራል። ጎልም እንደ ጎል ብቻ ሊታይ አይገባም። ጎሉ ትልቅ መልእክት አለው። ሲሳለቁበት ለነበሩ ሁሉ ጠንካራ መልእክትንም ያስተላለፈበት ጎል ነው ሲል ጭምር ነው የተናገረው። አንድም ልትዘፍቀው ወይም ልታሾፍበት ትችላለ። ነገር ግን ሁልጊዜም በራሱ እምነት ያለውና ጠንክሮ የሚሰራ ሰው ወደኋላ መጎተት ግን አይቻልም። ሃሪ ማጓየር እንደዚያ አይነት ሰው ነው ሲልም ጭምር የተናገረው ክለቡ ማንቸስተር ዩናይትድ እና ሃሪ ማጓየር አሁን ላይ እያጣጣሙ ያሉት ቅጽበትም ይገባቸዋል፣ ሲልም ጭምር የተናገረው የሃሪ ማጓየር ወላጅ አባት የሆኑት አለን ማጓየር ናቸው። ይህንን ሀሳብ እየሰጡ የሚገኙት ማቲያስ ኩኛ አንፊልድ ላይ እጅጉን ደምቆ ነበር የሚሉ መረጃዎች እየወጡ ነው። በእርግጥ እንግዲህ ጎሎችን ማስቆጠር አልቻለም። የተጫዋች ባለፉት በስምንት እንግዲህ ጨዋታዎች ላይ ለማንቸስተር ዩናይትድ ግልጋሎት ሰጥቷል። ነገር ግን አንድም የጎል ቁጥር ማስመዝገብ አልቻለም። ጎልም አላስቆጠረም፣ አሲስትም ማድረግ አልቻለም። ነገር ግን ለምን ማንቸስተር ዩናይትድ እንደተቀላቀለ እና አሁንም ለማንቸስተር ዩናይትድ በጣም ጥሩ ፈራሚ እንደሆነ የሚያሳዩ ነገሮችን ግን ሜዳ ላይ በደንብ እያስመለከተ ነው የሚገኘው አንፊልድ ላይም በተለይ ማንቸስተር ዩናይትድ ቤንጃሚን ሼስኮን የመሰለ ተጫዋችን ባለፉት ሁለት ጨዋታዎች በተከታታይ ጎል ያስቆጠረን ተጫዋች አሰልጣኝ ሩበን አሞሪ ማሳረፈው የገቡት ማቲያስ ኩኛህን፣ ሜሰን ማውንትንና እንዲሁ ደግሞ ብሪያኔን ቤሞን በአንድ ላይ ለመጠቀምም ፍላጎታቸው ስለነበርና በርካቶ ጨዋታው ሲጀምርና አስተላለፉ ሲወጣም ይህን ነገር በጣም ተችተውት እንደነበር እናስታውሳለን እንደውም ኩኛ ወይም ማውንት የትኛው ማረፍ አለበት የሚሉ ጥያቄዎች በትልቁ ሲነሱ ነበር። ቤንጃሚን ሼስኮ እና ብሪያኔም ደግሞ በቋሚነት ተጀምረው ከማውንትና ከኩኛ ደግሞ አንዳቸው በቋሚነት ይጨመራሉ ተብሎ ሲጠበቅ ነበር። ነገር ግን አሰልጣኝ ሩበን አሞሪም ግን ቤንጃሚን ሴሽኮን አሳረፈው፣ ማቲያስ ኩኛህንና ሜሰን ማውንትን አንደገና የመጠቀምን ምርጫቸው አድርገዋል። ይህም በርካቶች ሲወቅሷቸው ነበር ጨዋታው ሲጀምር። ነገር ግን ኩኛ ሜዳ ላይ ለምን እንደገባ በደንብ ያሳየበት ጨዋታ እንደሆነው? በርካቶች ያነሳሉ። የመርሲ ሄዱ ክለብ ሊቨርፑል የቀድሞ ተጫዋች የሆነው ስቴፈን ዋርኖክ፣ ብራዚላዊው የማንቸስተር ዩናይትድ አማካይ ማቲያስ ኩኛ በአንፊልዱ ጨዋታ ላይ የነበረው ብቃት የሚደነቅ ነበር ሲል ነው የገለጸው። በእሁዱ ጨዋታ ማቲያስ ኩኛ የነበረውን ብቃት እጅጉን አስገራሚ ነው፣ ከመቀመጫክ ተነስተክም እንድታጨበጭብለትም የሚያደርግክን ነገር ነው ሜዳ ላይ ያሳየው ሲል ጭምር ይናገራል። ይህ ሰው ሜዳ ላይ ከነበሩት ሌሎች ተጫዋቾች በብዙ ርቀት በመሻል የአንፊልዱ ጨዋታ ኮከብ ሆኖ ያመሻው እርሱ ነበር ሲልም ጭምር ነው የሚናገረው። እኔ እርሱን ካሁኑ ከትልልቅ ተጫዋቾች ጋር ላወዳደረው አልፈልግም፣ ነገር ግን እርሱ አሁን ላይ እንግዲህ በጣም ጥሩ ተጫዋች እንደሆነ ተመልክቻለሁ፣ ኤሪክ ካንቶናንም ያስታውሰኛል ሲልም ጭምር ነው ዋርኖክ ሀሳቡን እየሰጠም የሚገኘው። ሩበን አሞሪም ስልቱን ይቀይራል ብዬ አላስበም ብለዋል የቀድሞ የማንቸስተር ዩናይትድ ተጫዋችና የኒውካስል ዩናይትድ አሰልጣኝ ስቲቭ ብሩስ አሰልጣኝ ሩበን አሞሪም መቼም ቢሆን የጨዋታ ስልቱን ይለውጣል የሚል እምነት እንደሌለው ነው የሚናገረው። አሰልጣኝ ሩበን አሞሪም የጨዋታ ስልቱ ላይ ለውጥ ያደርጋል ብዬ አላስብም። እርሱ ምንም አይነት አሰልጣኝ እንደሆነ በደንብ እያሳየን ነው የሚገኘው። ሩበን አሞሪም ላመነበት ሀሳብ ወደ ኋላ የማይል ቆራጥ አሰልጣኝ መሆኑን በተደጋጋሚም አሳይቶናል ሲል ጭምር ይናገራል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮትም የነበረውን የምልመላ ሂደትም እጅጉ ድንቅ ነበር ሲል ጭምር ይናገራል ይሰው ክለቡ ብሪያን ቤሞንና ማቲያስ ኩንሃን ማስፈረሙ እጅጉን ጠቅሞታል። ሁለቱ ተጫዋቾች ለቡድኑ ደግሞ ትልቅ ጥራትና ጥንካሬንም እየሰጡ እንደሆነ እየተመለከትን ነው። አሰልጣኝ ሩበን አሞሪምም ቢሆን ከዚህ በኋላ እንግዲህ የጨዋታ ሲስተሙን ይቀይራል ብሎ ማሰብ የዋህነት ነው፣ ከዚህ በኋላ የሚቀይረው መቼም አይመስለኝም ሲልም ጭምር ነው የተናገረው። ቨርጂል ቫን ዳይክ ስለ ሃሪ ማጓይር የማሸነፊያ ጎል ይናገራል። ሁለተኛ ግብ የተቆጠረበት መንገድ በጣም ደካማ ነበር ብዬ አስባለሁ። ወደ ጨዋታው ለመመለስ በጣም ጠንክረን እየሰራን ነበር። እናም የማሸነፊያ ግብ ለማስቆጠርም ጥሩ ድሎችን ፈጥረናል። በእነዚህ አይነት ሁኔታዎች ውስጥ ደግሞ ሁለተኛ ግብ ሲቆጠረብ በጣም ነው የሚያበሳጨው። ጨዋታውን እንደ አጠቃላይ ብትመለከተው በጣም ስንቻኮል ነበር እንደማስበው። እነርሱ ትዕግስተኞች እና እየተረጋጉ ነበሩ፣ እናም በኃይለኛው ጫናም እየፈጠሩ አልነበረም። ነገር ግን ኳስ ለረጅም ደቂቃዎች እንድንይዝ አልፈቀዱልንም። የሆነ ግቦችን ለማስቆጠር ብዙ እድሎችን ፈጥረናል፣ ነገር ግን እውነታው ተሸንፈናል ሲል የተናገረው ቨርጂል ቫንዳይክ ነው። ይህንን ሀሳብ የሰጠው በአንጀሎ ስቲለር ላይ ፍላጎት ካሳዩ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። ስቱትጋርት በተጫዋቹ ላይ 50 ሚሊዮን ዩሮ የዝውውር ዋጋ እንደለጠፈበት ነው እየተገለጸ የሚገኘው። ቼልሲን የተመለከቱ መረጃዎችን ነው አሁን ላይ ደግሞ ወደ እናንተ የምናደርሰው። ሊያም ዴላፕ ወደ ሜዳ ሊመለስ እጅጉን ቀርበዋል። የሰማያዎቹ የፊት መስመር አጥቂ የሆነው ሊያም ዴላፕ ወደ ሜዳ ለመመለስ መቃረቡን አሰልጣኝ ኤንዞ ማሬስካም ተናግረዋል። ተጫዋቹ አሁን ላይ ከቡርኖ ጋር እየሰራ አለመሆኑን ያስታወቁት አሰልጣኙ ለመመለስ ግን ተቃርበዋል ሲል ጭምር ነው የተናገሩት። ከሚቀጥሉት ቀናት ከቡርኖ ጋር መስራት ይጀምራል የሚል ሙሉ ተስፋ አለን ሲሉ አሰልጣኝ ኤንዞ ማሪስካም ጨምረው ተናግረዋል። እንግሊዛዊ አጥቂ ሊያም ዴላፕ በውድድር ዘመኑ መጀመሪያም ባጋጠመው ከባድ ጉዳት ምክንያት ለወራትም ከሜዳ ርቆ እንደሚገኝ ነው የሚታወቀው። ኤንዞ ማሪስካ በቻምፒየንስ ሊግ ውድድር ላይ በጣም ከጥሩ ክለቦች ጋር ስለመጫወቱ ጥሩ የውድድር ነው በባየር ሚኒክ በደረሰው ውጤትም ደስተኞች ያልነበርንም፣ ነገር ግን በአፈጻጸሙ ደስተኞች ነበርን። ያከባድ ጨዋታ እንደሆነ የምናውቅ ነበር። የቤኔፊካ ጨዋታን በአሸናፊነት ለመጨረስም በተቻለን መጠን ጨዋታን በደንብ ለመዘጋጀት ሞክረን ነበር። ነገር ግን እንደዚህ አይነት ክለቦችን ስትጋፈጡ ከጨዋታው በኋላ ልትማሩባቸው የምትችሏቸው ነገሮችም ሁልጊዜም አሉ። ነገም ልክ እንደዛው ይሆናል ሲል ነው ኤንዞ ማሬስካ የሚናገረው። አንዳንድ ጊዜ ለተጫዋቾች አንድ ሳምንት ይጫወታሉ ብለ እቅድ እንግዲህ ብታወጣም በሌላ አዲስ ጉዳት ምክንያት ደግሞ ለእቅድ የፈለግከውን ተጫዋች ታጣዋለ። ማሬስካ ለአያክስ ጨዋታ ስለሚሰለፉ ዘጠኝ ቁጥር አጥቂ ሲናገርም ጉዩ አለን፣ እናም ደግሞ ሌሎችም ተጫዋቾች አሉ እንደ ታሪክ አይነት ተጫዋቾችም ደግሞ አሉን፣ ሲል የተናገረው ጉዩ ዘጠኝ ቁጥር መጫወት ይችላል፣ የተለያዩ አማራጮች አሉን፣ ከሰዓት በኋላ ካለው ትሬኒንግ በኋላም ደግሞ እንወስናለን ሲል የተናገረው ሊያም ዴላፕ ወደ ልምምድ ለመመለስ በጣም ቀርቧል። በጣም ቀርብ ነው። እስካሁን ግን ከእኛ ጋር እየሰራ አይደለም። በሚቀጥሉት ቀናት ግን ከእኛ ጋር ልምምዶችን ሊጀምር እንደሚችል ተስፋ እናደርጋለን ብሏል። ዡሪየል ሀቶ ከመጣ ጀምሮ በጣም ደስተኞች ነን። ከእንግሊዝ እግር ኳስ ጋር መላመድ እየሞከረ ነው። በሱ በጣም ደስተኞች ነን። በመጀመሪያዎቹ ሁለት ወይም ሶስት ሳምንታት በአካላዊ ጥንካሬና በሊጉ ፍጥነት ተቸግሮ ነበር። ነገር ግን አሁን ላይ እየተሻሻለ መጥቷል። ጆሪ ሃቶ ብዙ ቦታዎችን መጫወት ይችላል ብዬ አስባለሁ። በጣም ጥሩ ተጫዋች ነው። የመሀል ተከላካይ ወይም የመስመር ተከላካይ፣ ወደፊትም ጠጋ ብሎም ደግሞ እንደ አማካይ መሆንም የሚችል አይነት ተጫዋች ነው። በተለያዩ ቦታዎች ላይም መጫወት ይችላል ሲል ይናገራል። እንዞ ማሬስካ ስለ አቼ ፖንግ ሲናገሩ በጆሽ በጣም ደስተኞች ነን። ካለፈው የውድድር ዘመን ጀምሮ በሱ ደስተኞች ነበርን። እንደማንኛውም ተጫዋች መሻሻል እንደሚያስፈልገው ብዙ ነገሮች አሉ። ጆሽ ጠንካራ ሰራተኛ ነው፣ ትሁት ነው እና መማር የሚፈልግ አይነት ተጫዋች ነው ሲልም ጭምር ተናግሯል። አሰልጣኝ ኤንዞ ማሬስካ ማሬስካ ቀይ ካርድ ሲመለከቱ ተጫዋቾችን ትቀጣለህ ወይ ለተባለውም ጥያቄ አራት ልጆች ያሉኝ አንድ ነገር ሲያደርጉ እኔ ያልቀጣቸውም ትክክለኛውን ነገር እንዲያደርጉ ለማስተማር እሞክራለሁ ሲልም ጭምር ተናግሯል። ከተጫዋቾችም ጋር ይሁኑ ለማድረግ ይህንኑ ነው ለማድረግ የምሞክረው ነገሮችን ማድረግ የምወደውም በዚህ መንገድ ነው እንጂ መቅጣት ብዙም አልወድም ሲልም ጭምር ነው የተናገረው። ኤንዞ ማሬስካም የተከላካይ ስፍራ ተጫዋች ባለማስፈረማቸው ላይ ሲናገሩ ጆሽ ሁል ጊዜም ከኛ ጋር ነበር፣ በጆሽ በጣም ደስተኞች ነን ሲል ነው ምላሹን የሰጠው። ቶሲና ዳራበዮ በቡድን ውስጥ ትልቁ በመሆኑ ነው በመሆኑ ላይ እንግዲህ 28 ዓመቴ እንደሆንኩ ነው የሚሰማኝ። ቶሲና ዳራበዮ ስለ አያክስ እንግዲህ ሲናገርም ትንሽ ተመልክተናቸዋል። ስለ ጆሽም እንዲሁ ሀሳቡን ሰጥቶ ነበር። ጊዜው ሲደርስ ለኛ ምርጥ ተጫዋች እንደሚሆን በእርግጠኝነት መናገር ይችላል ስለ እሱ አልጨነቅም፣ ምክንያቱም እንግዲህ ስለ ቢጫ ካርድና ስለ ቀይ ካርዶች ከዚህ በኋላ የሚቀጥሉ አይመስለኝም። እንግዲህ ቀይ ካርዶችንና ቢጫ ካርዶችን ላለመመልከትም እንሞክራለን ሲል ጭምር ነው የተናገረው። አቶ ሲና ደርቢውን የተናገረው ይህንን ሀሳብ። ማንቸስተር ሲቲን እንመልከት። ሮድሪ የክብር አቀባበል ይደረግለታል። ስፔናዊው አማካይ ሮድሪ የቻምፒየንስ ሊግ ጨዋታ በፊት ከዛሬው ከቪያሪያል የክብር አቀባበር እንደሚደረግለት ነው የተናገረው። ቪያሪያል የአካዳሚያቸው ውጤትና የቀድሞ ተጫዋቻቸው ሮድሪን ባሎን ዶሩን በማሸነፉ ድሉንም ለማክበር የተለየ አቀባበል እንደሚያደርጉለት ይፋ አድርገዋል። ሮድሪ በተጨማሪም የቪያሪያል የወርቅ አርማ ከክለቡ ፕሬዚደንት እንደሚበረከትለትም ተነግሯል። እንዲሁም ሮድሪ በክለቡ ስቴዲየምም ታሪክ መሰናጃ ስፍራ ቦታ እንደሚሰጠው ጭምር ነው እየተገለጸ የሚገኘው። ነገር ግን በዛሬው ጨዋታ ላይ ተሳትፎ እንደማያደርግ ይታወቃል። ከማንቸስተር ሲቲ ቡድን ጋር ግን እንደተጓዘም የሚታወቅ ጉዳይ ነው ሊቨርፑልን የተመለከቱ መረጃዎችን እናንሳ። ዌይን ሩኒ ይናገራል። ሁጎ ኤኪቲኬ ተቀምጦ አሌክዛንደር ኢሳክ መሰለፍ የለበትም ነው ያለው ዌይን ሩኒ። የቀድሞ እንግሊዛዊ ተጫዋች ዌይን ማርክ ሩኒ በአቋም ደረጃ አሌክዛንደር ኢሳክ ከሁጎ ኤኪቲኬ በልጦ ቋሚ መሆን አይገባውም በማለት ተናግሯል። አሌክዛንደር ኢሳክ ሊቨርፑል ከሄደ ጀምሮ ዝግጁ አይመስልም ያለው ዌይን ሩኒ፣ እኔ ከሁጎ ኤኪቲኬ ይልቅ እሱን ቋሚ አላደርገውም ሲል ነው አስተያየቱን የሰጠው። አያይዘውም እሱ ምንም ልምምድም አልሰራም፣ አልተዘጋጀም። ይሄ ደግሞ በጣም አስፈላጊ ነው ብለዋል። ኒውካስል ልምምድ ሲሰራ እሱ ከወኪሉ ጋር ቤቱ ቁጭ ብሎ የመልቀቂያ መንገዱን ለማመቻቸት ስልክ ሲነካካ ነበር ሲል ነው ሩኒ የተናገረው። ምንም ዝግጁ ካላደረገው ደግሞ በጣም ከባድ ነው። ብቻውን ሰርቶ ሊሆን ይችላል፣ ነገር ግን አሁን ላይ ዋጋ እየከፈለበት ነው ሲል ወይን ማርክ ሩኒ ሀሳቡን ሰጥቷል። በዚሁ የሪያል ማድሪድ ጉዳዮችን የምናንሳ ኤንድሪክ ሪያል ማድሪድን ሊለቅ ነው። ብራዚላዊው የፊት መስመር አጥቂ የሆነው ኤንድሪክ ፊሊፔ በጥር የዝውውር መስኮት ሪያል ማድሪድን ይለቃል ተብሎ እንደሚጠበቅ ይፋ ሆኗል። ሎስ ብላንኮቹ ኤንድሪክን በውሰት ለመስጠት ማሰባቸው ሲገለጽ፣ አሁን ላይ ስራዎችን መጀመራቸውን የተነገረው ተጫዋቹ ከቀጣዩ የዓለም ዋንጫ ውድድር በፊት በቂ የጨዋታ ጊዜ ማግኘት እንደሚፈልግ ነው የተዘገበው። ኤንድሪክ በዘንድሮ የውድድር ዘመን በሪያል ማድሪድ ምንም የጨዋታ ደቂቃን ማግኘት አልቻለም ብሎ አለ ፋብሪዚዮ ሮማኖ በዘገባው። ዳቪድ አላባ ከኤል ክላሲኮ ጨዋታ ውጪ ነው። የሪያል ማድሪዱ የኋላ መስመር ተጫዋቹ ነው። ዳቪድ አላባ የጡንቻ ጉዳት ምክንያትም ቢያንስ ለአንድ ሳምንት ከሜዳ እንደሚርቅ ተረጋግጧል። ይህንንም ተከትሎ ዳቪድ አላባ በዩቬንቱሱ የቻምፒየንስ ሊግ ጨዋታ ላይ የማይሳተፍም። በተጨማሪም ቀጣይ ሳምንት ከሚደረገው የኤል ክላሲኮ ጨዋታም ውጪ ነው። ዳቪድ አላባ በዘንድሮ የውድድር ዘመን ለሪያል ማድሪድ ተሰልፎ መጫወት የቻለው 145 ደቂቃዎችን ብቻ ነው። ዳኔ ካርቫሃል ማያሚ ላይ ስላደረገው የቪያሪያል እና ባርሴሎና ጨዋታ ይናገራል። እንደኔ ይህ በጣም ግልጽ የሆነ የውድድር መጭበርበር ነው። በዚህ መንገድ ሁሉም የላሊጋ ቡድኖች በተመሳሳይ ሁኔታ እንዲወዳደሩ አይፈቅድም። እኛ ራሳችን ተጫዋቾች፣ ክለቦች ወይም ላሊጋ ራሱ ፍትሐዊ መሆናችንን በጣም አስፈላጊ ነው ብዬ አስባለሁ። ለትክክለኛ ነገር መቆም አለብን። እናም ጨዋታው በማያሚ ማስተናገድም ፍትሐዊ ነው ብዬ አላምንም ሲል ነው የተናገረው ዳኔ ካርቫሃል። ቪኒሲዮስ ጁኒየር ዘንድሮ አዲስ ችሎታን ተምሯል። ይህም ደግሞ ከአሁን በኋላ ወጥመድ ውስጥ መግባቱ ቀርቶ ሌሎች ተጫዋቾች ወጥመድ ውስጥም እየከተተ ነው። ከሄታፌ ጋር በተደረገው ጨዋታ ላይም የቪኒሲዮስ መረጋጋትና የተቃራኒ ቡድን ተጫዋቾች አግሬሲቭ የማድረግ ችሎታ ሄታፌዎች ሁለት ተጫዋቾቻቸው በኤካርድ በማጣትም ሪያል ማድሪድ 3 ነጥቡን ይዞ መሪነቱን እንዲያጠናክርም አድርጎታል ብሏል ማርካ የተባለው የመረጃ ምንጭ። የቲቦ ኩርቱዋን መግለጫ እንመልከት። ዮሐን ላፖርት ሪያል ማድሪድ በዳኞች ይታገዛል ብሎ ስለተናገረው ንግግር ሲናገር ላፖርት የሚናገረውን ይናገራል። የኔግሬራ ጉዳይ በተቃራኒ እኛን የሚደግፉ ሆኖ ተሰምቶኝ አያውቅም። ዳኞች ሰዎች ደግሞ ዳኞች ደግሞ ሰዎች ናቸው፣ ስህተቶችን ሊፈጥሩ ይችላሉ። ነገር ግን ለእኛ በየትኛውም ጊዜ ጥሩ ነገር እንዳደረጉልን አላስታውሰም። እንደውም ነገሮች በተቃራኒ ነው እኛ ላይ የሚሆኑት። ከሪያል ማድሪድ ጋር ሶስት ነገ ታደርጋለህና ለማሸነፍ ምንድን አቅዳል የሚልም ጥያቄ ቀርቦለት ነበር። በልጅነት ከሪያል ማድሪድ ጋር አንዳንድ ጨዋታዎችን ለመጫወት አለም ነበር። እናም 300 ጨዋታ ላይ መድረሴ ግን በጣም ኩራት እንዲሰማኝ አድርጎኛል። ዩቬንቱስ በቅርብ ጊዜ ውስጥም ጥሩ ተከታታይ ጨዋታዎችን እያሸነፈ እንግዲህ እንደሆነ እናውቃለን። ነገር ግን አስቸጋሪ ተፎካካሪ ናቸው። ጨዋታውን በደንብ መጋፈጥና በስቴዲየሞች ውስጥም በጋለ ስሜት እየተጫወተን እንዳለንም ማሳየት ይኖርብናል። በዚህ መንገድ ጥሩ ውጤትም እናገኛለን ሲል ነው ቲቦ የተናገረው ኖቲንግሃም ፎረስት አሰልጣኝ ሾሟል። አሰልጣኝ አንጌ ፖስት ኮግሉን ያሰናበተው ኖቲንግሃም ፎረስት አዲስ አሰልጣኝ በኃላፊነት ሾመዋል። ኖቲንግሃም ፎረስት አሰልጣኝ ሾን ዳይችን ለሁለት ዓመታት በአሰልጣኝነት መሾማቸው ነው ይፋ የተደረገው። በሊጉ 18ኛ ደረጃ ላይ የሚገኘው ኖቲንግሃም ፎረስት በሁለት ወራት ውስጥም ሶስት አሰልጣኞችን ቀይሯል። የ54 ዓመቱ አሰልጣኝ ኖቲንግሃም ፎረስት በዩሮፓ ሊጉ ከፖርቶ ጋር በሚያደርገው ጨዋታም ስራቸውን ይጀምራሉ ተብሎም ይጠበቃል ሲል ነው መረጃው የወጣው። ሁሉም ሰው ሮናልዶን ይወደዋል አለ ብለዋል ሆርግ ሄሱስ። የአልናስሩ አሰልጣኝ ሆርግ ሄሱስ ክሪስቲያኖ ሮናልዶ ከሳዑዲ አረቢያ ውጪ በሚደረጉ ጨዋታዎች ረፍት እንደሚሰጠው ነው የገለጹት። አልናስር የፊታችን አረብ ከህንዱ ጋኦ ክለብ ጋርም በሚያደርገው ጨዋታ ክሪስቲያኖ ሮናልዶ አይሳተፍም። ስለ ጉዳዩ አስተያየታቸውን የሰጡት አሰልጣኝ ሆርግ ሄሱስ ሁሉም ሰው ሮናልዶን ይወደዋል፣ የበርካታ አድናቂዎችም ባለቤት ነው ብለውታል። አያይዞም ከሳዑዲ አረቢያ ውጭ በሚደረጉ ጨዋታዎች ሮናልዶን ለማሳረፍ ወሰነናል እሱን ብቁ አድርገን ማቆየት አለብን ብሎም ተናግሯል። የህንዱ ጋኦ ክለብም የክሪስቲያኖ ሮናልዶን ወደ ህንድ መጓዝ በጉጉት በመጠበቅ ላይ እንደነበሩ ነው መረጃዎቹ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ጠዋት በሚኖረ ፕሮግራማችን ሌሎች የስፖርታዊ ጉዳዮችን ይዘን ደግሞ በድጋሚ የምንገናኘውናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።